ሰላም እንዴት ሰንብታችኋል፣ ውድ ተመልካቾቻችን። የእግር ኳስ ዳኝነት ምስጢር በብስራቱ ዩቲዩብ ቻናላችን ወደ እናንተ ይደርሳል። ለዛሬም የተለያዩ ርዕሰ ጉዳዮችን ይዘንላችሁ ቀርበናል። የካፊ ኢንስትራክተር ኢንስትራክተር ሽፈራው እሸቱ ፕሮግራሙን በዋና አዘጋጅነት ወደ እናንተ ያደርሳሉ። ፕሮግራሙን እየመራው ከመለስ ስቱዲዮ ባለሙያዎች ጋር ቆይታንም አደርገው አዲስ ማዕምር ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብሯችሁን ቆዩ። ሰላም፣ እንዴት ኖት ኢንስትራክተር? ደህና። ሳምንቱ እንዴት አለፈ? መልካም እንግዲህ የተለያዩ ሀሳቦችን ይዘን ወደ ውድ ተመልካቾቻችን የምንቀርብበት መሰናዶ ነው እና ለዛሬም አንድ ሁለት ሀሳቦችን ብናነሳ ጥሩ ነው። በተጠባባቂ ተጫዋቾች ላይ ያተኮረ ነው የሚሆነ የዛሬው ፕሮግራማችን፣ ያው ቤንች የምንላቸው ወይም ቅያሬ ተጫዋቾች በምንላቸው ላይ ማለት ነው። እንደው ተጠባባቂ ተጫዋች አንድ ተጫዋች ለመቀየር ራሱን አዘጋጅቷል ወይም ደግሞ በቅያሬ ላይ ሆኖ ከፊት ተሰልፏልና በመሀል ግን አሰልጣኙ የሚቀይረው ተጫዋች ሌላ ሆኖ ተገኘ። ይሄ ጉዳይ በህግ እንዴት ይታያል? ምክንያቱም ዝግጁ የነበረው ሌላ ተጫዋች ነው፣ ግን በሳቱ ተቀይሮ የገባው ደግሞ ጭራሽ ፊት ለፊት ላይ ያልነበረ ተጫዋች ነው እና እንዴት ሊሆን ይችላል? እንዲህ አይነት ጉዳይ እንዴት ሊከሰት ይችላል? ይቻላል። እሱ ወይ ኦኬ፣ አመሰግናለሁ። ይሄም በሁለት ነገር እናየዋለን። በሁለት መልኩ አንዱ ታይም ዌስቲንግ የምንለው ነገር አለ ማለትም ጊዜ ማባከን የሚለውም በአንድ በኩል እንይዛለን ሁለተኛው በ ይሄ ይሄ ይሄ ጊዜ ማባከን የሚባለው ተግባራዊ እስካልሆነ ጊዜ ድረስ አሰልጣኞች ወይም ቡድኖች የፈለጉትን ተጫዋች መቀየር ይችላሉ ማሰለፍ ይችላሉ ምንም ችግር የለውም እዚህ ውስጥ ዳኝነቱ ጣልቃ አይገባም ገሌ ነው የሚሻለው ገሌ ነው ብሎ ሌላ አይችልም ስለዚህ አንዱ እንግዲህ ዳኛ በዚህ ውስጥ ጣልቃ አይገባም ሁለተኛው ግን በዚህን ሳቢያ ይሄን ተንተርሶ ግን ጊዜ የማባከን ተግባር ካለ እሱ ጣልቃ ይገባል ውሳኔ ይሰጣል እዛ ገብቶ ማለትም ጊዜ እያባከናችሁ ብሎ ቅጣት ሊሰጥ ይችላል። ያው የዲስፕሊን ማለት ነው። ስለዚህ አሰልጣኞች ወይም ቡድን አመራሮች ጥንቃቄ ማድረግ ያለባቸው የሚቀይሩትን ሰው መጀመሪያ አጥንተው፣ ወረቀትም አለ የሚለዋወጡት፣ ገሌ ነው የሚገባው ገሌ ነው የሚወጣው የሚለውን እሱን ጨርሰው ለአራተኛ ዳኛ መስጠት። አራተኛው ዳኛ ደግሞ ይህን አዘገጃጅቶ ያው ጨዋታ ኳስ ከጨዋታ ውጭ ሲሆን ለዳኛው ሪፖርት ማድረግ ነው ማለት በምልክቱ የሚቀየር ተጫዋች አለ ማለት ነው ብሎ ነው ምልክት የሚያሳየው። አሁን ይህ ሁሉ ፕሮሰስ ሆኖ ፕሮሰስ ተደርጎ የሚቀየር ተጫዋች አለ ብሎ ለማለት እዚህ ላይ እንደቆመ ዳኛው አራተኛ ዳኛ እዚህ መጥቶ እዚህ ጋር ሆኖ ሊቀይር ተዘጋጅቷል። በዚህ ጊዜ ኳሱ የሚጠብቀው ምንድን ነው? ኳስ ከጨዋታ ውጭ ሲሆን የሚለው ነው። ዝም ብሎ አይለወጥም ተጫዋችና። ስለዚህ አሁን የሚጠብቀው አራተኛ ዳኛ ማንን ነው? የኳሱን ከጨዋታ ውጭ መሆን ነው። ለምን ቶሎ እንደቆመ፣ ቶሎ ለመቀየር ተዘጋጅቷል። በዚህ አጋጣሚ ግን አንድ ችግር ተፈጠረ ሜዳ ውስጥ ጥፋት ተደረገ ዳኛው ጨዋታውን አቆመ ሲያቆመው ምንድነው አሁን መሆን የነበረበት ይሄ ልጅ መግባት ነበረበት አሁን ምንድነው የሚያደርገው እሱ ሊገባ ሲል ቶሎ ብሎ መጥቶ አሰልጣኝ ኖ ኖ ኖ ይሄን አደለም ስምንት ቁጥርን ነው የምንቀይረው ብሎት ስምንት ቁጥር እንዲቀየር ያደርጋል ሊያደርግ ፕሮሰስ ሲጀምር ደግሞ እንደገና ለሱ ፕሮሰስ አለው። አይደለም ስምንት ነው የሚገባው፣ ምናም ምናም። የዳኛው ስራ መሆን ያለበት ሚል የት ለዚህ ሁኔታ ስላላለቀለት ቀያይሩ ስራ ቢጀምር ኖሮ እሺ ይቀጥል ይቆም ነበረ። አሁን ግን ያ የተጎዳ ተጫዋች ተነስቷል። ጨዋታውን ሊቀጥል ሲል እዚህ ቆሟል። የሚቀይረው ይቀይራል ብሎ ሲል ይሄ ፕሮሰስ ተፈጠረ። ይሄ ነው የሚገባው፣ ይሄ ስለዚህ ዳኛው የሚያደርገው ነው ጨዋታውን መጀመር እንደገና መጀመር ነው። እዚህ ውስጥ ጣልቃ አይገባም። ወደ ሜዳ ባልገባ ተጫዋች ምክንያት ነው ይሄ ነገር የመጣው። ለዛው ነው ማለቅ ያለበት ከአራተኛ ዳኛው ጋር እንጂ እዚህ እሱ ጣልቃ ገብቶ ለምን ሊገባ የነበረውን እኔም ጨዋታ እንዳልጀምር አረከኝ ብሎ ከእሱ ጋር አይከራከርም። እሱ የሚያስበውም የሚጠየቅበትም በዚህ ወደ ጨዋታ ሜዳ በገቡት ተጫዋቾችና ፕሮሰሱ አልቆ በዚህ በመቀየሪያው ቦታ ላይ ቆሞ አሁንም ለዝግጅትም ቢሆን እንደሚመጣ ነው። ግባ ነው የሚለው እሱ ምልክት የሚሰጠው። ይሄን ግን መግባቱን ትቶ እሱ እዚህ ጋር የሚቀየር ከሆነ ወደ ሜዳ ባልገባ ተጫዋች ላይ እርምጃ ማይወስድም እሱ። ስለዚህ ሌላ ዙር መጠበቅ አለበት። እስከ ሜዳዎች የሚጎዱት አሁን መቀየር ያለባቸው ከሆነ በወቅቱ ስላልቀየሩት እንደገና ያ ፕሮሰስ ተፈጽሞ እስከሚመጣ ድረስ ጨዋታ ይቀጥላል፣ ሊያልቅ የሚችል ይሆናል። ስለዚህ ይሄ ክለቦች አስቀድመው ነው ድሮ የሚደረግ ነበር እንደዚህ። ጊዜ ለመግደያ ነው ታዲያ። አንዳንዶቹ ልክ በጣም በተፋፋመበት ጊዜ ያንን የጨዋታ ፍጥነት ለማርገብ ስሜታቸውን ለማቀዝቀዝ የተጋጣሚዎቻቸውን አጥቅጣዋቸው ሊሆን ይችላል። ብዙ ጊዜ እንዲህ ያደርጋሉ አሰልጣኞች። ቆም ያደርጉታል፣ የምንለውጠው ተጫዋች አለ ይሉና ይቀዘቅዛል ያን ጊዜ። ስለዚህ እንደዛ ለመጠቀም ፈልጎ ነው ሊሆን ይችላል። አሁን ዳኛው ይህን ፈልገህ ነው ሊለው አይችልም፣ እሱ ጋር አይገናኝም። እዚጋ ያለው ፕሮሰስ ካለቀለት ይገባል፣ ካላለቀለት ግን እሱ በል ፕሮሰስን እስክጠብቅ ድረስ እጠብቃለሁ አይልም ዳኛው ጨዋታውን ይጀምራል፣ እንዲጀመር ያደርጋል ማለት ነው። ጥሩ ከተጠባባቂ ጋር አንድ ጉዳይን ጨምርና በሱ ላይ ብንወያይ ደግሞ ጥሩ ነው የሚሆነው። እያሟሟቀ ያለን ተጫዋች፣ ሌላኛው ደግሞ ተቃራኒ ቡድን ያለ ተጋጣሚ ተጫዋች በኳስ ቢመታው እዚህ ጋር ዳኛው ምን ሊወስን ይችላል? ያው ዳኛው የሚመለከተው ጉዳይ ብለው ሲያብራሩ የነበረው የሜዳ ውስጥ ያለ ነው እንጂ ከዛ ክልል ውጭ ያለውን ነገር ለሌሎች ረዳት ዳኞች፣ በተለይ ለአራተኛ ዳኛ እንደሚተው ነው። ነገር ግን እያሟሟቅ ያለን ተጫዋች ተጠባባቂው፣ ሌላኛው በኳስ ቢመታው እዚህ ጋርስ ሊወስን አይችልም ወይስ ምን አይነት ውሳኔ ሊሰጥ አግባብ ያለው ጥያቄ ነው። ምክንያቱም ያነሳነውም በዚሁ አካባቢ ላይ ስለሆነ አሁን ደግሞ ማሟሟቅ አለ። ከቅርብ ዓመታት ወዲህ የተሻሻለው ሕግ በሜዳ ውስጥ የሚደረጉ ጥፋቶች አንደኛ ቅጣት ምትም፣ ሁለተኛ ቅጣት ምትም፣ ፔናልቲ ምንም የሚያሰጡ ናቸው። ከዚህ ከሜዳ ውጭ ደግሞ የሚደረጉ ጥፋቶች ካሉ እነዚህ ቅጣቶች እንዲሰጡ ተወስኗል። ለምሳሌ ይሄ ልጅ ወሩሮ ይሄ ተጠባባቂ ነው። አንዱ ወገን የሚቀመጥበት ነው። ከዚህ ጋር ይህን እንኳስ እዚህ የሚያማሙቁ ተጫዋች አለ። የእሱ አይደለም። በነገራችን ላይ የሚያማሙቁት ተጫዋቾች በመቀመጫቸው ትክክል ነው። ቀዮቹ እዚህ ጋር ነው የሚያማሙቁት፣ ቢጫዎቹ እዚህ ጋር ነው የሚያቋመቁት። አሁን የቢጫው አንዱ ተጫዋች እዚህ ጋር ያለ ለብሶ የተቀመጠ ተጠባባቂ ይህን ኳስ ብድግ አድርጎ ይሄ የሚያሯሩጥ ወዲህ ይሮጣል፣ ወዲህ ይሮጣል፣ ራሱን ያማሙቃል። በድግ አርጎ ወርብሮ መታው። ከመታው በቀጥታ መታው የሚለውን ቃል ነው የምንወስደው። መታው ማለት ራሱ ፋውል ነው፣ ማለት ጥፋት ነው። በስህተት ነው የሚባል አይደለም፣ ጥፋት ነው። አሁን መታው ደግሞ ዲፋይን ስናደረገው ምን አይነት ነው ምቱ? ይሲሪስ የምንለው ነገር ነውወይ እንደሱ ከሆነ በቀይ ካርድ ያስወጣል። ሳይገባ ሳይገባ በቀይ ካርድ ተጠባባቂዎቹ ይቀጣሉ። ከዛስ ጨዋታው ምን ይሆናል ነው? አሁን ጨዋታው የሚሆነው ምንድን ነው? እሱ በመታበት ቦታ ላይ ይሄ ኳስ እሱን መታበት ቦታ ላይ ትክክል ባለው ስፍራ እዚህ ጋ ማለት ነው፣ እዚህ ጎን መስመሩ ላይ ኳሱ ተቀምጦ አንደኛ ቅጣት ምት ይቀጣል። አይበለውና ይሄ እዚህ ገደማ ከሆነ የሚያሟሙቀውና የተመታው እዚህ ጋር ቢሆን እዚህ ጋር ቢሆን እንደ ቅድሙ ጎን መስመሩ ላይ አይደለም የሚመታው ይሄ ፔናልቲ ነው ለምን ይሄ መስመር የፍጹም ቅጣት ክልል መስመር ነው ይሄ የጎን መስመር አይደለም የጎን ይሄ የግብ መስመር ነው በግብ መስመሩ ውስጥ ደግሞ ይሄ ክልል የፍጹም ቅጣት ክልል ይባላል ስለዚህ ይህን ልጅ እዚህ ላይ ከሆነ ጥፋቱን የፈጸመው ምንም እንኳ ከውጭ ውጭ ሆኖ ጥፋቱን ቢፈጽምም ኳሱ ግን አርፎ ልጁን የመታው በዚህ መስመር ላይ ስለሆነ ፔናልቲ ይሰጣል ማለት ነው። ግን ኢንስትራክተር፣ ለእንደዚህ አይነት ጥፋቶች ወይም ደግሞ ለሚሰጡ ቅጣቶች ሌላ እንትን የሚሆን ጉዳይ ከተነሳ ለምን የራሳቸው ቦታ አይኖራቸውም? ወይም ደግሞ የሚያሟሙቁ ተጫዋቾች በእርግጠኝነት በፊት ላይ እንደዚህ እንዳልነበረ ነው አደለ ሁሉም ቦታ ላይ ሳይሆን በሜዳው ሁሉም ክልል ሳይሆን እራሳቸው ራሱን የቻለ ተቀያሪ ተጫዋቾች የሚያማምቁበት የራሱ የሆነ ቦታ ሊኖር አይገባም ወይ አዎ ለምንድን ነው ይሄ የሆነው ቀደም ሲል አሁንም ወደ ታሪክ ነው የምመለሰው ከእኛ ብዬ ስል ከእኛ በኋላ ያሉትንም ጨምሬ ነው ምክንያቱም እኔ ብዬ ስል አሁን እንግዲህ በዚህ ዳኝነቱ ላይ ከአምሳ ዓመት በላይ ስለሆነ አሁን እያወራሽ ያለሁ ደግሞ ከአምሳ ዓመትም በፊት በነበረው እንቅስቃሴ እንደማለት ነው። ስለዚህ ምንድን ነው ተጫዋቾች እዚህ ከግቡ ኋላ ነበረ የሚያሟሙቁት፣ በግባቸው ኋላ፣ በዚህም በግቡ ኋላ ነበረ። በኋላ ግን አንዳንድ ነገሮች ተከሰቱ። እዚህ ሆነው ይሄኛውን ግብ ጠባቂ መተናኮል ጀመሩ። እዚህ ሆነው በዚህኛው በኩል ይሁን ከተባለም እንደዚሁ ሲሆን፣ ይሄን ቀየረ። ህጉ መመሪያው ምን ሆነ? አሁን እርግጥ በፊፋ ሎውስ ላይ የለም ይሄ፣ የአስተዳደራዊ ስለሆነ ነው። በፊፋ የናሽናል አሶሲሽንስ ሬጉሌሽን የሚባል አለ፣ እና በዛ የኮምፒቴሽን ሬጉሌሽን፣ በዛ የውድድር ደንብ መሰረት ነው የሚካሄደው። ይሄ አስተዳደራዊ አሰራር መመሪያ ማለት ነው። ስለዚህ እዚህ ጋር ማሟሟቁ ይቅርና የሚደረጉ ድርጊቶች ቢኖሩ አራተኛው ዳኛ እንዲመለከታቸው በዚህ በጎን መስመር ብቻ ይሁን፣ ሁሉም በተቀመጠበት ላይ የሚደረግ ነገር ካለ ተንኮሳ ነገር ቢኖር አራተኛ ዳኛው ፊት ነው፣ በደንብ ያያቸዋል፣ በዚህም ያያቸዋል ተብሎ ለቁጥጥር እንዲያመች ነው ይሄ የተደረገው። በፊተኛውን ነገር ግን ያበላሽ ነበር፣ እንዳውም ሜዳ አጥር የለውም በድሮ ጊዜ የነበረው እንዳውም ሰውም እዚህም ደረጃ ድረስ ሊቆም ይችላል የሚያሟሙቀውም እዚሁ ገደማ ላይ እንትን ይላል። ኳሱ እየተጫወቱ እያሉ ኳስ ወደዚህ ጠጋ ቢል በእግሩ መነካ ማድረግ ይችላል እዚህ ውስጥ ያለችዋን ኳስ። ግርግር ነው፣ ጸጥታው ይሄን ያህል የተጠበቀ አልነበረም እና ከዛ አንጻር ዛሬ ጊዜው እየተሻሻለ ሲመጣ ለምን ለምን ይደበቃል? ፊት ለፊት ይታየው የዚህ አይደል? የሚያሟሙቀው እኔም እያየሁት ነው። እኛውም እዚህ ነው የሚያሟሙቀው እኔም እያየሁት ነው ተብሎ ፍትህ ለመስጠት ውሳኔ ለመስጠት እንዲያመች ተብሎ የተደረገ ነው። ከዚህ የተሻለ ነገር እንግዲህ እስካሁን አላወጣም። ጥሩ ይፋ እንዲሆን እንግዲህ ኢንስትራክተር በተጠባባቂ ተጫዋቾች ወይም ቤንች በምንላቸው ተጫዋቾች ዙሪያ ያዘጋጀ ነው መሰናዶ ይህንን ይመስል ነበረ። ምናልባት ቀረ የሚሉት ሀሳብ ወይም ደግሞ ሳልናገረው ወይም አላልፍም የሚሉት ሀሳብ ካለ እድሉን ውስጥትና ቤንች ላይ ወይም እዚህ ተጠባባቂ ወንበር ላይ የሚደረጉ ነገሮች አሉ። አሁን በተለይ አሰልጣኞች አሰልጣኞች እዚህ ዶት ዶት ነጥብ አለ። እዚህ ስላልሰራው ነው እዚህ ጋር ይችን ዶት ነጥብ አልፎ ወደዚህ መምጣት አይቻ አሁን ትልልቅ አሰልጣኞች የምንላቸው እንደነ ጋርዲዮላ እንደነ ምንድነው ሚኬል አርቴታ ሌሎቹም ቀጥታ እዚህ ድረስ ነው የሚመጡት። እዚህ ድረስ ይመጣሉ ይገባሉ እኮ እግራቸውም ገባ ይላል አንዳንዴ። ስለዚህ ይሄ ያስቀጣቸዋል። በቀደምም ለማን ነው እንደዚሁ ቢጫ ካርድ የተሰጠው? ለሱ ነው አንድ አሰልጣኝ እንደዚሁ። እና ስለዚህ ለምን ይሄ የተሰመረው እኮ ትራፊክ እኮ ይቀጣል። ዛሬ እኮ ብሩም ብዙ ሆኗል እኮ። አንዲት መስመር ነው የረገጠው ብሎ እሱ አስተያየት አድርጎም ይቀጣበታል። ዩኒፎርም ሆኗል ቅጣቱ እንግዲህ እና ልለፈው የሚባል አይደለም ግን፣ እኛ ደግሞ የዳኞቹ ደግሞ ከዚች መስመር አለፍ ሲል ወዲያው ቅጣት ከተባለ ስሜት ውስጥ ነው ያለው። ለነገሩ ትራፊኮቹ ይሄንን ቢገነዘቡ ጥሩ ነበር። ስህተት ይኖራል ብሎ ቢያስቡ ጥሩ ነው። እንደው በተሳሳተ ብሎ ቅጣት ላይ ብቻ ማተኮሩ ትንሽ ወዳጅነት ያርቃል እና አሁን እዚህ ግን ወዳጅነት እንዳያርቅ እዚህ ያሉት ተጠባባቂ እንትኖች ዳኞችም ይሁኑ ዋናው ዳኛ እሱ በስሜት ውስጥ ነው ያለው እና ይሄን ስሜቱን ለመቆጣጠር ስራ አይችል ሲቀር ይሄን መስመር አለፈው፣ ወዲያውኑ መስመሩን አልፈሃል ብለሽ የቃል ምክር ደግሞ አሁንም ስሜት ውስጥ ነው ይገባል። ቢጫ ካርድ ልሰጩው ነው እንዴት ታዲያ ጨዋታው ይመራል? በዚህ አይነት አይመራም። ስለዚህ ነው በቃ አለቀ። እና ሰላሙንም ይነሳል እንጂ ያን አካባቢውን እና ስለዚህ ይሄ መደረግ የለበትም። ትዕግስት ማድረግ ያስፈልጋል። ትዕግስት አደረገ ዳኛው ሲባል ደግሞ ኮቾቹ ደግሞ ምን መሆን አለባቸው ማለት ነው። የበለጠ ጨዋ ለመሆን መታገስ፣ ዳኛውንም ሊረዱት ይገባል። ለራሳቸው ወደ ጥፋት እየጠሩ ዳኛው ሲቀጣቸው እንዴት ይቅርታ አላረገም ብሎ ማለት ተገቢ አይደለም እና ይሄ መተዛዘን ያስፈልጋል ብቻ ሳይሆን ህጉን ማክበር፣ ተጫዋቾቹም ደግሞ ህግ እንዲያከብሩ ይረዳቸዋል ማለት ነው። ጥሩ ኢንስትራክተር። የዛሬውን በዚህ ላይ እናብቃ። ሳምንት በሌላ ሀሳብ ዳግም እንገናኛለን። ውድ ተመልካቾቻችን፣ ለዛሬ ያዝንላቸው የእግር ኳስ ዳኝነት ምስጢር ይህንን ይመስል ነበር። የካፍ ኢንስትራክተር ኢንስትራክተር ሽፈራው እሸቱ እንደ ሁልጊዜው ከእኛ ጋር ጥሩ ቆይታን አደረጉ። ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታን ያደረግኩት አዲስ ማዕምር ነበርኩ። እስከ ፕሮግራማችን ማብቂያ አብሯችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እስከ ሳምንት